በቀጠናችን አውዳሚ ጦርነቶች ዛሬም ቀጥለው ተደርገዋል። በሺዎች የሚቆጠሩ ንጹሐን ተጨፍጭፈዋል። ልዩ ሰበር ዜና ደርሶናል፣ በትንታኔ ይቀርባል። ኢሳያስ አፈወርቂ ወደ ግብፅ አቅንተዋል። በኢትዮጵያና ኤርትራ መካከል የጦርነት ሰደድ እሳት እየነደደ ባለበት በዚህ ጊዜ ወደ ካይሮ የማቅናታቸው ምስጢር ታውቋል። በአማራ ክልል እየተደረገ ባለው አውዳሚ ጦርነት ዳፋ የህዝቡ እንግልትና መከራ ከጊዜ ወደ ጊዜ እየከፋ እንዲመጣ እያደረገው ይገኛል።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 ፓውንድ ስተርሊንግ 192 ብር ከ4 ሳንቲም ተገዝቶ 196 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 172 ብር ከ2 ሳንቲም ተገዝቶ 175 ብር ከ6 ሳንቲም የዕለቱ መሸጫ ዋጋ ነው። የስዊዝ ፍራንክ 182 ብር ከ8 ት ሳንቲም ተገዝቶ 186 ብር ከአምስት 5 ሳንቲም ይሸጣል። የኮይት ዲናር 473 ብር ከ6 ሳንቲም ተገዝቶ 483 ብር ይሸጣል። የቻይና ዩዋን 20 ብር ከአራት 4 ሳንቲም ተገዝቶ 20 ብር ከ8 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃም 40 ብር ከሁለት ሳንቲም ተገዝቶ 41 ብር ይሸጣል። የሰውዲ ሪያል ዛሬ በኢትዮጵያ ንግድ ባንክ 39 ብር ከ4 ሳንቲም ተገዝቶ 40 ብር ከሁለት ሳንቲም እየተሸጠ ነው። የፌዴራል ፖሊስ በጾታዊ ትንኮሳ ተፈርዶበት ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ መልቀቁን አስታወቀም። በዩናይትድ ኪንግደም በጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው አዱሽ ገብረስላሴ ጥቅምት 19 2018 ማለዳ ላይ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ የሕዝብ ግንኙነት ኃላፊ ጁሌይድ አብዲ ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮት የመጣ ምንም አይነት የወንጀል ክስ አለመኖሩን ገልጸዋል። በዚህ ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ከተወሰደ በኋላ መለቀቁን አረጋግጠዋል። ለእኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለ ለቀነዋል። ምንም አብሮት የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣርተንም ምንም አይነት ክስ ስለሌለበት ለቀነዋልን ብለዋል በኬንያ የኢትዮጵያ አምባሳደር የሆኑትና ከፍተኛ የጦር መኮንን የነበሩት አምባሳደር ሌተናል ጀኔራል ባጫ ደበሌ የአሰብ ወደብ ጉዳይ አዲስ አጀንዳ አለመሆኑን ከዚህ ቀደምም ጠቅላይ ሚኒስትር አብይ አህመድ እና በኤርትራው ኢሰያስ አፈወርቂ መካከል መግባባት ላይ የተደረሰበት ጉዳይ እንደነበረ የሚጠቁሙ መረጃዎችን በትግርኛ ቋንቋ በመጽሐፍ በማህበራዊ ትስስር ገጾቻቸው አስፍረዋል። ጀኔራል ባጫ በትግርኛ ቋንቋ ባሰፈሩት ጽሁፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት እሰያስ ጋር በሚሊኒየም አዳራሽ ባካሄዱት አንድ ዝግጅት ላይ እኔና እሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጄኔራሉ አክለውም ፕሬዝዳንት እሰያስ ይህንን ሐሳብ እጃቸውን በግንባራቸው ላይ በማድረግ የመደገፍ ምልክት በማሳየት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበርም ብለዋል። የአሰብ ጉዳይ አሁን በድንገት የተነሳ አጀንዳ ሳይሆን ከዚህ ቀደምም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጀኔራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሁፋቸውን ደምድመዋል። እንደ አውሮፓውያን ዘመን አቆጣጠር በ2018 በኢትዮጵያና ኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት መካከል ከፍተኛ የሆነ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎበት ነበር። በጦርነቱ ምክንያት ልጆቻችን ለከፍተኛ እንግልት ተዳርገዋል ሲሉ የአማራ ክልል ነዋሪዎች ተናገሩ። እንያት የሁለተኛ ደረጃ ትምህርቷን እየተከታተለች የነበረው ከምትኖርበትና በምስራቅ ጎጃሙ ውስጥ ከምትገኝ አነስተኛ መንደር በእግር የሁለት ሰዓት መንገድ በሚርቅ ትምህርት ቤት ነበረም። ይህ አላማረራትም። በዚህ ሁኔታ አልፋ ስምንተኛ ክፍልንም ተሻግራ ነበር። አሁን ግን ይህ ሁሉ ቀርቶ ከቤት ከዋለች ሶስተኛ ዓመቷን እንደያዘች ትናገራለች። እያደርሻል ይሆናል በሚል ተስፋ ወደ ትምህርት ቤት የምትመለስበትን ጊዜ ብትጠባበቅም ጭራሹን እየባሰ እንደመጣ ትናገራለች። በዚህ ምክንያት ለትምህርት ቅድሚያ በመስጠት ገፍታው የነበረውን የጋብቻ እድሏን ለመሞከር እየተመኘች ነው። ታዲያ ካልተማርኩ ምን እንሰራለሁ? ምን ዓላማ አለው? ሁሉም ተስፋ አስቆራጭ ነው ትላለችም። ይህ የእርሷ ዕጣ ብቻ አይደለም። ታናናሾቿ ምንም እንኳን በአቅራቢያቸው ትምህርት ቤት ቢኖርም ደጁን ከረገጡት ሦስት ዓመት ሆኗል ነው የምትለው። አሁን ደብተርና ብዕራቸውን ትተው ከብት ሲጠብቁ ነው የሚውሉት። በአካባቢው በድንገት የሚከሰተው ተኩስና ግጭት የህፃን ነፍሳቸውን ያሸብራል። በሰማይ የሚበር ነገር ሁሉ የሚጥልባቸው አንዳች ነገር ያለ ይመስላቸዋል። በመንግስት ውትወታ በአቅራቢያው ያሉ ትምህርት ቤቶች ቢከፈቱም መምህራን በግዳጅ እንዲያስተምሩ ቢደረግም ተማሪዎቹ ወደ ትምህርት ቤት ለመሄድ ወላጆቻቸውም ልጆቻቸውን ወደ ትምህርት ቤት ገበታ ለመላክ አልደፈሩም። እንያት እንደምትለው ትምህርት ቤቶች አጠገብ ወታደሮች ሰፍረዋል። ህፃናት ይማሩ የሚባለው እዚያው ወታደሮቹ በሰፈሩበት አጠገብ ነው። ወደ ከተማ ሄደን እንዳንማርም፣ እዚያም ሰላም የለም ነው የሚባለው። የሰዎችን መታገት ስንሰማ እንፈራለን ትላለች። እንያትን ጨምሮ የአራት ልጆች እናት የሆኑት አንችናሉ ወታደሮች መሳሪያ ይዘው በተጠጉበት ትምህርት ቤት ህፃናት መንፈሳቸው ሳይሸበር እንዴት ደርሰው ይመጣሉ? ሲሉ ይጠይቃሉ። በድንገት የሚከሰተው ግጭትም አላስተማምን ብሏቸዋል። በአንድ ወቅት የገጠማቸውን ክስተት የሚዘነጉት አይደለም። ልጆቻችን ትምህርት ቤት ላክን፣ ወዲያውኑ ድንገት ግጭት ተነሳ። ልጆቻችን ወደኛ፣ እናቶችም ወደ ልጆቻቸው መሮጥ ጀመርን ይላሉ። ሁላችንም መንገድ ላይ ልንቀር ነበር ሲሉ በጊዜው የነበረውን እጅግ አሳዛኝ ነገር ያስታውሳሉ። ከዚያ ወዲህ ደፍረው ህፃናት ልጆቻቸውን ወደ ትምህርት ቤት መላክ እንዳልቻሉ ይናገራሉ። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ መምህር በአማራ ክልል በተለይ ግጭት በበረከተባቸው አካባቢዎች ትምህርት ከተቋረጠ ዘንድሮ ሶስተኛ ዓመት መያዙን ይናገራሉ። በዚህ ምክንያት ሕፃናትና ታዳጊዎች ለጉልበት ብዝበዛ፣ ያለ ዕድሜ ጋብቻና ለወሲባዊ ብዝበዛ ተዳርገዋልም ይላሉ። መምህሩ እንደሚሉት በተለይ የሁለተኛ ደረጃ ትምህርት ቤት ተማሪዎች የወታደሮችና የታጣቂዎች ሚስት እንዲሁም ወደ ከተማ በመሄድ በወሲብ ንግድ ላይ እየተሰማሩ ነው ብለዋል። ወንዶቹም በክልሉ የሚንቀሳቀሱትን ታጣቂ ቡድን አሊያም የመንግስት የጸጥታ ኃይሎችን ለመቀላቀል እየተገደዱ ነው ሲሉ ጠቅሰዋል። የፌዴራሉ መንግስት የክልል ልዩ ኃይልና ታጣቂዎችን ትጥቅ ለማስፈታት የወሰደው እርምጃን ተከትሎ በ2015 ዓመተ ምህረት የተቀሰቀሰው ግጭት አሁንም በተለያዩ አካባቢዎች ተጠናክሮ መቀጠሉ የተነገረ ሲሆን በግጭቱ ከጠፋው የሰው ሕይወትና የንብረት ውድመት ባሻገር ማህበራዊ፣ ስነ ልቦናዊ፣ ኢኮኖሚያዊና ፖለቲካዊ ቀውሱ እጅግ በጣም ከፍተኛ ነው። በተለይም በትምህርቱ ዘርፍ ላይ አስከፊ ቀውስ እያስከተለ ሲሆን በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ መንግስትም ገልጿል። የክልሉ ትምህርት ቢሮ መስከረም ላይ ባጋራው መረጃ መሰረት በ2018 ዓ ም 74 ሚሊዮን ተማሪዎችን ለመመዝገብ ቢያቅድም ተመዝግበው ትምህርት እየተከታተሉ የሚገኙት 348 ሚሊዮን ተማሪዎች መሆናቸውን አስታውቋል። ተማሪዎች ወደ ትምህርት ገበታቸው ባለመመለሳቸው ምክንያት ለተለያዩ ማህበራዊ ችግሮች እየተዳረጉ መሆኑን ቢሮ አክሏል። ዓለም አቀፉ የህፃናት ድርጅት ዩኒሴፍ ባለፈው የአውሮፓውያን ዓመት ባወጣው ሪፖርት ላይ በሀገሪቱ ተፈጥሯዊ አደጋዎች፣ መፈናቀል፣ ጥቃትና ግጭትን ጨምሮ በበርካታ ምክንያቶች ዘጠኝ ሚሊዮን የሚሆኑ ህፃናት ከትምህርት ገበታ ውጪ መሆናቸውን ገልጿል። ከዘጠኝ ሺህ በላይ ትምህርት ቤቶች ወይም ሀያ በመቶ የሚሆኑት የሀገሪቱ ትምህርት ቤቶች በግጭትና በተፈጥሮ አደጋዎች ምክንያት መውደማቸውን ሪፖርቱ ጠቅሷል። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ ባቀረቡት ግብዣ መሰረት ዛሬ ማለዳ ላይ ለአምስት ቀናት የሥራ ጉብኝት ወደ ግብፅ አቅንተዋል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭነት ሁኔታ በአስመራና ካይሮ መካከል ያለውን ግንኙነት ሌላኛው ምዕራፍ ነው ተብሏል። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል የሁለቱ መሪዎች ሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢና በዓለም አቀፋዊ ጉዳዮች ውይይት እንደሚያደርጉ አመላክተዋል። እንዲሁም ፕሬዝዳንት እሰያስና ልኡካቸው ጥቅምት 22 ቀን 2018 በሚመረቀው የግብፅ ታላቁ ሙዚየም ምርቃት ላይ ይገኛሉ ተብሎ ይጠበቃል። የኤርትራው ልዑክ የውጭ ጉዳይ ሚኒስትር ኦስማን ሳልህንም እንደሚያጠቃልል ተገልጿል። ጉብኝቱ በሁለቱ ሀገራት መካከል በዚህ ዓመት የተደረገው ተከታታይ የዲፕሎማሲ ግንኙነቶችን ተከትሎ የመጣ ነው። ለአብነትም በጥር ወር 2025 የግብፅ የውጭ ጉዳይ ሚኒስትር በድር አብድላቲ የፕሬዝዳንት አልሲሲን መልእክት ይዘው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መገናኘታቸው ይታወሳል። በምስራቅ አርሲ ዞን ከ ሀያ አምስት በላይ የሚሆኑ ሰላማዊ ሰዎች በጥቅምት ወር ብቻ ተገድለዋል ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገለጸች። ከትላንት በስቲያ በሻርካ ወረዳ ታጣቂዎች በፈጸሙ ጥቃት ሦስት ሰዎች ሲገደሉ አራት ሰዎች መታገታቸውን የአካባቢው የቤተ ክርስቲያን ምንጭ ገልጿል። በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ ሃያ አምስት በላይ የሚበልጡ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ አስታውቋል። መምሪያው ጥቅምት 19/2018 ባወጣው መግለጫ የተገደሉ ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢ የሚኖሩ የቤተክርስቲያኗ ተከታዮች መሆናቸውን ገልጿል። መግለጫው አክሎም የቤተክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ እስከ አጥቢያ ቤተክርስቲያን መረጃዎችን ማሰባሰቡን ገልጾ በአጠቃላይ በጥር ወር ብቻ በሆንቆሎ ዋቦ በመርቲና በጉብና ወረዳዎችን ጨምሮ ከ25 በላይ ንጹሃን ግድያ እንደተፈጸመባቸው አመላክቷል። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ አርሲ ዞን ሻርካ ወረዳ ሄላ ዘባባ ቀበሌ ማንነታቸው ያልታወቁ ታጣቂዎች ሰኞ ጥቅምት 17 2018 ከምሽቱ አራት ሰዓት አካባቢ በፈጸሙት ሃይማኖት ተኮር ጥቃት ሦስት ሰላማዊ ሰዎች ሲገደሉ አራት ሰዎች ደግሞ ታግተው መወሰዳቸውን የአካባቢው የቤተክርስቲያን ምንጭ አስረድቷል። የኢትዮጵያ መከላከያ ሰራዊት በበኩሉ ጥቅምት 19 2018 በይፋዊ የፌስቡክ ገጹ ባወጣው መግለጫ በምስራቅ አርሲ ዞን ስሪንቾና ሻርካ ወረዳ ማህበረሰቡን ለመዝረፍና ለማሸበር አልሞ የሚንቀሳቀሰውን ታጣቂ ቡድን ደምስሰናል ሲል ገልጿል። በሱዳን በፈጥኖ ደራሽ ጦር በተያዘችው አልፋሸር ከተማ በተፈጸመ ጥቃት ከ2000 በላይ ሰዎች ተገደሉም። በሱዳን የፈጥኖ ደራሽ ኃይል በቅርብ ቀናት ውስጥ በአልፋሸር ከተማ ፈጸሙት በተባለ የጅምላ ግድያ ከ2,000 በላይ ሰላማዊ ሰዎች መገደላቸው ተነግሯል። ፈጥኖ ደራሽ ኃይሉ ባሳለፍነው ቅዳሜና እሁድ በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘዋን አልፋሸር ከተማን መቆጣጠራቸው ተገልጿል። በዚያ ጊዜ ዘር ተኮር የጅምላ ግድያዎችንና ሌሎች አሰቃቂ ድርጊቶችን መፈጸማቸውን የሚያመላክቱ ሪፖርቶች ወጥተዋል ነው የተባለው። በአካባቢው የሚንቀሳቀሱ አክቲቪስቶች ያወጡት ቪዲዮ በፈጥኖ ደራሽ ኃይሉ ቁጥጥር ስር ባሉ አካባቢዎች ንጹሐን ዜጎች በመግደል የሚታወቅ ታጣቂ መሬት ላይ የተቀመጡ ሰላማዊ ዜጎችን ከቅርብ ሲተኩሱባቸው ያሳያል። በሌላ በገለልተኛ አካል ባልተረጋገጠ ቪዲዮ ላይ እንደሚታየው ከተቃጠሉ ተሽከርካሪዎች መሬት ላይ በድርዘን የሚቆጠሩ ሰዎች ሞተው ታይተዋል። የሱዳን ጦር አጋር የሆኑ ኃይሎች በበኩላቸው ማክሰኞ ዕለት ባወጡት መግለጫ የፈጥኖ ድራሽ ኃይሉ በቅርብ ቀናት ውስጥ ከሁለት ሺህ በላይ ንጹሓን ዜጎችን ገድሏል ሲሉ ከሰዋልም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎቻችን በዚህ እብቅተዋል። ከእኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።